ጤና ይስጥልን ቤተሰቦች ወዳጆች፣ ላይክ ሰብስክራይፕሽን ማድረጉን ቀጥሉ። የመካከለኛው ምስራቅ ጉዳይን ሰፋ አድርጌ እነግራችኋለሁ። አሜሪካ ለኢራን መልእክት ልካለች። ዶናልድ ትራምፕ መቼም ቢሆን ዩራኒየም አሊያም ኒውክሌር ኢራን መታጠቅ አችልም የሚል ሀሳብ ሰጥተዋል። ከዛም ባሻገር አያቶላ አሊ ሀምኔም እኛም ቀይ መስመር አለን ብለዋል። ከዚህ ያለፈው ደግሞ ኢራን ኒውክሌር ልትታጠቀው እንደተቃረበች አይ ኤ ኢ ኤ ዓለም አቀፉ የአቶሚክ ኢነርጂ ድርጅት አሳውቀዋል። እስራኤልም ጥቃት ሰነዘር የምትችልበት አጋጣሚ ይፈጠራል የሚል መረጃ እየወጣ ነው። ኢራንም አጸፋዊ ምላሽ አለኝ ብላለች። መረጃዎቹን ተንተን አድርጌ ነግራችኋለሁ። ቢኒያም ካሴ ነኝ። የኢራንና የአሜሪካ ውጥረት ዛሬ መልኩን እየለወጠ አደገኛ ደረጃ ላይ ደርሷል ቢባለም ሰላም ሊያመጣ የሚችል አጋጣሚ እንደሚፈጠር ይነገርለታል። አሜሪካ ለኢራን መልእክት ላከች ዛሬ መነጋገሪያ ጉዳይ ሲሆን መልእክቱ ግን በቅድ መልክ እንታረግ አይነት ያለው ትርጉም በመሆኑ አንዳንዶች በበጎ እየተመለከቱት ይገኛል። የኒውክሌር ድርድሩን በተመለከተ የተላከው መልእክት አህልያ ምቅድ መልካም አጋጣሚን ይፈጥራል ቢባልም ከኢራን በኩል የሚሰጠው ምላሽ ደግሞ የራሱን ሀሳብና አቋም የሚያንጸባርቅ በመሆኑ ስጋትም ተስፋም ይዞ የመጣ ነው እየተባለ ይገኛል። መልእክቱና እቅዱ በአሜሪካ የውጭ ጉዳይ ሚኒስትር አሊያም ደግሞ በተለያየ ሀሳብ አማካኝነት የረቀቀ እንደሆነ ቢነገርለትም ራሳቸው ዶናልድ ትራምፕ ሐሳባቸውን አጋርተውታል። መልእክቱና እቅዱ በኦማኑ የውጭ ጉዳይ ሚኒስትር በድር አልቡሳይዲ በኩል ወደ ኢራን የተላከ እንደሆነ ተነግሯል። አባስ አራግቺም ይህኑ አረጋግጠዋል። ታዲያ ኦማን እያደራደረች ባለችበት ሰዓት መልካ ድካሙን አጋጣሚ በስድስተኛው ዙር ይፈጥራሉ ተብሎ ፖለቲካዊ አንደምታ ያለው ሀሳብ በተስፋ መልክ እየቀረበ ይገኛል። የውጭ ጉዳይ ሚኒስትር አባስ አራግቺ የመንግስታቱ ድርጅት የኒኩሌር ተቆጣጣሪ ድርጅት እንደሚለውን ብቻ ሳይሆን፣ እኛ እንደ ሀገር ራሳችንን ማስከበር ይጠበቅብናል የሚል ሀሳባቸውን ሰጥተዋል። ከኦማን ለአባስ አራግቺ የደረሰው መልእክት በዚህ ልክ የተቃኘ ሆኗል። የመንግስታቱ ድርጅት የኒኩሌር ተቆጣጣሪ ኢራን ኒክሌሩን እያፋጠነችው ነው በተለይም በድርድር ሂደ በሁለት ወቅት ከፍ ያለ ውጤት ማስመዝገብ ችላለች። አሊያም የኒኩሌር ጦር መሳሪያውን በአንድ ሌሊት ልትታጠቀው እንደምትችል መረጃው ደርሶኛል። አሊያም ተቆጣጥሮ አለው አይቷዋሉ ብለዋል። ቢቢሲም በዚህ መልክ ሰነዱን አግኝቶታል። የመንግስታቱ ድርጅት አይኤኤኤ እንዲህ አይነቱን አኬድ በበርካታ የፖለቲካና የጦር ምዛኔ ወይንም መጣኔ ሊመለከተው ይችላል ቢባልም አሁናዊ የዓለማችን የፖለቲካ ውጥረት ደግሞ መልኩን አንዳች አንደምታ እየሰጠው መጥተዋል። የጦር መሳሪያ ለማምረት ቁልፍ መሳሪያዎችን አሊያም ካምፖነንትስ የሚባሉትን እንደ ታጠቀች አሊያም አምርታ ቁጭ እንዳለች ኢራን እየተነገረላት ነው። ይህ ደግሞ በአንድ ምሽት አሊያም ከዚህ በፊት ሲባል እንደነበረው በቀናት ውስጥ የጦር መሳሪያውን የመታጠቅ አቅሙም እድሉም አላት። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ለቪት እንደሚሉት ከሆነ ደግሞ እቅዱ የኢራንን ፍላጎት ግምት ውስጥ ያስገባ ነው፣ ደ ቤስት ኢንትረስት ኦፍ ኢራን ብለዋለች። ታዲያ እንዴት ነው ደ ቤስት ኢንትረስት ኦፍ ኢራን ሰርቭ የሚደረገው? በሚል በራሳቸው የፖለቲካ ቋንቋ መነጋገራቸውን ቀጥለውበታል። ትራምፕ በጭራሽ መታጠቅ እንደሌለባት ለኢራን ዝተውባታል፣ ከዚህ ቀደምም ተናግረዋል። በአሁኑም ሀሳባቸው ወይም እቅዳቸው ደግሞ በምንም መንገድ ዩራኒየም በጽጎ ኑክሌር ለመድረስ በኢራን ምድር አይፈቀድለትም የሚል አቋማቸውን አራምተዋል። ስቲቭ ዊትኮፍ የትራምፕን መልእክት ደግሞ በእቅድ መልክ ልከውላቸዋል። ለውጭ ጉዳይ ሚኒስትር አባስ አራግቺ በኦማን በኩል ሀሳቡ የደረሳቸው ሲሆን እንዴት በምንም መንገድ ሁኔታዎች በዝርዝር ባልተቀመጡበት አጋጣሚ አሁንም መዛዛቱ ቀጥሏል። የውጭ ጉዳይ ሚኒስትር አባስ አራግቺ ምላሻችን እንደ ሁኔታው በመርህ ይሆናል፣ ከብሔራዊ ጥቅማችን አንጻር ከኢራን ሕዝብ ፍላጎትና መብት ጋር አብሮ የሚታይ ይሆናል ብለዋል። ምላሹ በዛ ልክ የመሆኑ ነገር ግልጽ ቢሆንም አንዳንዶች እንደሚሉት ግን በቀላሉ የሚታረቅ ሀሳብ የላቸውም። በሁለቱም ኃይሎች በኩል የሚወጡ መግለጫዎችና መረጃዎች ይህኑ የሚጠቁም ሆኗል። በእርግጥ የእቅዱ ዝርዝር መረጃ ባይወጣም ሰነዱ ምን ይላል የሚለውን በርካቶች ባያገኙትም አሁን ባለው ሁኔታ የአሜሪካም የኢራንም ፍላጎቶች ይከበራሉ ተብሎ እየታሰበ ይገኛል። ያም ሆኖ ግን ከኢራን ፖለቲከኞች በኩል ምን አይነት ጥያቄ ይነሳል? ከአሜሪካ በኩል የተላከውን መልእክትስ? ዩራኒየም አሊያም ኒውክሌር መታጠቃችንም በመሆኑ ምላሹ ከኢራን ምድር ምንድን ነው እጅጉን የሚጠበቅ ጉዳይ ነው። ግን እቅዱ ተልኳል። የቅዱ ዝርዝር ጉዳይ የሚጠበቅ ሆኗል። አይኤኤ ያለም አቀፉ የኒክሌር ተቆጣጣሪ ድርጅት ወይም የአቶሚክ ኃይሉ ኒክሌሩን ልትታጠቀው ነው ኢራን በሚል ማስጠንቀቂያ መልእክት ሰጥተዋል። ይህ ደግሞ ኢራን በአጭር ጊዜ ውስጥ ልታሳካው እንደምትችል በግልጽ ያስቀመጠ የፖለቲካ አቋምና ወታደራዊ ግስጋሴም ሆኗል። 400 ኪሎግራም ዩራኒየም በልጽጓል። ይህ ደግሞ በእርግጥም ኒክሌሩ ልትታጠቀው እንደምትችል በግልጽ የሚያሳይላት ነው። እስካሁን 60 በመቶ የተጣራ ዩራኒየም የማበልጸግ አቅም ላይ ደርሳለች። ለኒክሌር የሚያስፈልገው ዘጠና በመቶ ላይ ለመድረስ ደግሞ ጥቂት ነገሮች ብቻ ናቸው የሚያስፈልጉት። ለዚህም ነው አስቸጋሪ ደረጃ ላይ ተደርሷል። ድርድሩን በሰላም ካልሆነ በጸብ መፍታት አስቸጋሪ ነው። ውጥረቱን እየተባለ የሚገኘው ቢያንስ እንኳን አስር ኒክሌር ጫፍ መታጠቅ የሚያስችላትን አቅም ኢራን እንደገነባች ተነግሮላታል። በዚህ ልክ ዩራኒየም ያበለጸገች ኒክሌር ያልታጠቀች ነን ኒክሌር ካንትሪ የምትባለው ኢራን ብቻ ሆናለች በዓለም ላይ። ኢራን ለጦር መሳሪያ አይደለም እኔ ለሰላም ነው ይህን የማድርገው የሚል ተደጋጋሚ መግለጫ በአያቶላ አሊ ሀመኔና ቀደም ባሉት ጊዜያት በነበሩት ፕሬዝደንቶቿ እየተናገረች ይገኛል። ያም ሆኖ ግን አሁን ባለ ሁኔታ ኢራን እኛ ላይ አደጋ የሚፈጥር ነገር ካለ ኑክሌሩን የመታደቅ መብቱም ወይም ራሳችንን የመከላከል አቅሙም እድሉም ሊኖረን ይገባል በሚል በግልጽ አስቀምጠዋል። አያቶላ አሊ ሀመኔም ከዚህ በፊት እኛ ሃይማኖታችንም ሆነ የተለያዩ ጉዳዮቻችን ባህላችን፣ ወጋችን ጅምላ ጨራሽ መሳሪያ እንድንሰራ አይፈቅድልንም ማለታቸው የሚታወስ ነው። ያም ሆኖ ግን ግፊቶች ከበረቱብን ቀይ መስመሩን ተሻግረን ፋቱ አይሉታል፣ ሁኔታውን አሻሽለን ኒውክሌር ልንታጠቅ እንችላለን የሚል ሀሳባቸውን መስጠት ቀጥለዋል። በተለይም አክራሪ ቀይ ዘመም ኃይላት በዚህ ልክ እነ አያቶላ አሊ ሀመኒን ያስጨነቋቸው እንደሆነ እየተነገረ ነው። ያ ማለት ፋትዋ ኒክሌር እንዳይታጠቁ ያደረጋቸው አሰራር ወይም መርህ እንዲጣስ ይፈልጋሉ። አያቶላ አሊ ሀመኒ እኛም ቀይ መስመር አለን፣ በተደጋጋሚ ማለታቸውን ቀጥለዋል። ከተለያዩ አቅጣጫዎች የሚመጣን ጥቃት መመከት የሚቻለው በኒክሌር ብቻ እንዳልሆነ ግምቱም፣ ፖለቲካዊ አረዳዱም፣ ወታደራዊ ግንዛቤውን ቢኖራቸውም አሁን ባለው ሁኔታ ግን እጅጉን አስፈሪ ሰዓት ላይ በመሆናቸው በአጭር ጊዜ ውስጥ ወይንም ከፈለጉ በሰዓታት ግፋቢል እንኳን በአንድ ሳምንት ውስጥ ኒውክሌሩን ሊታጠቁት ይችላሉ። ይህ ደግሞ ውጥረቱን በመካከለኛው ምስራቅ ሌላ መልክ ያሰጠዋል። ኢራን ካልተስማማች መመታቷ አይቀሬ ነው። የነ ፕሬዚዳንት ትራምፕ ሀሳብ በእርግጥም መሬት ላይ ሊያርፍ ይችላል። ኢራን ተስማማለች አትስማማም፣ ጊዜ የሚወስድ ጉዳይ ቢሆንም ካልተስማማች ግን ወታደራዊ ግፊቶች ይበረቱባታል። ኢራንም እጇን አጣጥፋ እንደማትቀመጥ ሳይታለም የተፈታ ነው። ይህም ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እንዲህ አይነቶቹ ውጥረቶች መልካም አጋጣሚ ይፈጥሩላቸዋል። እነዛን አደገኛ ተዋግጀቶቻቸውን በኢራን ሰማይ ላይ እንዲያንዣብቡ አድገው የኢራን ወደ አስራ አንድ የሚሆኑ የኒክሌን ማብላያ ጣቢያዎችን የመምታት እህልሙም እቅዱም ሆን ይሆንላቸዋል ማለት ነው። ይህን የሚያስቡትና አያቶላህ ሀመኔ በቀላሉ ውጥረት ውስጥ ይገባሉ ብሎ ማሰብ ከባድ ቢሆንም፣ ነገር ግን ሁለቱ ኃይሎች በመፈታተሻቸው ጦርነት ውስጥ ሊገቡ ይችላሉ የሚል ወታደራዊ አረዳደም በስፋት እየወጣ ነው። ጠቅላይ ሚኒስትር ቤንያም ኔታንዮ ባንድም በሌላም መንገድ ኢራን ኒውክሌር መታጠቅ የለባትም ብለው ያስባሉ ልክ እንደ ትራምፕ። እናም እድሉን ካገኙ በቀላሉ ኢራንን ለመምታት ህልሙ ይሳካላቸዋል ማለት ነው ኔታንዮ ኔታንያሁ ለኢራን ቀንሽን ጠብቂ በበርካታ ጊዜያት ያሉት ሀሳብ ከመሆኑ በግልጽ ቀን መጠበቅ አለባት፣ አንዴ ከፈለግን በሆነ አጋጣሚ ብቻ ተጠንቶም ሆነ ሳይጠና ኢራን መመታት አለባት የሚል ፖለቲካዊና ወታደራዊ አቋም ላይ እንደሞገዱ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ ኢራንን ቀንሽን ጠብቂ ማለታቸው ደግሞ ይህን ሁሉ የሚያሳይ ነው። ኢራን ምላሽ ሰጣለች፣ ምላሽ እንዳላትም በተደጋጋሚ ተናግራለች። ሁለቴ እስራኤል ላይ በዚህ ልክ ጥቃት ሰንዝሮ የሚያውቅ አንዳችም ሀይል በሌለበት መካከለኛው ምስራቅ ሚያዚያ ባለፈው አመት ማለት ነው እንዲሁም ጥቅምት ላይ ጥቃት መሰንዘሯ ይታውሳል ሶስት መቶ ሃያ ድሮንና ሚሳይሎችን እንዲሁም በሁለተኛው ጥቃት ከሁለት መቶ በላይ ሚሳይሎችን ክሩዝን ጨምሮ ማስወንጨፏ ይታውሳል ኢራን በእስራኤል ላይ ለዚህ ደግሞ እስራኤል ምላሽ ሰጥታለች የተጠናና ጥቃቱን ወይንም ደግሞ ኢላማውን የጠበቀ ጥቃት በኢራን የኒክሌር ማብለያ ጣቢያዎች ላይ ሳይቀር ጥቃት መሰንዘሯ የሚታወስ ነው ይህ አካሄዳቸው ደግሞ ሁለቱ ሀይሎች ማን አለብኝ ከሚል መደራደር ላይ ቢያተኩሩ ምን አለ የሚል ሀሳብ ቢጋራ ኔታንያሁም እንደሞገዱ ናቸው። እነ አያቶላህ ሀሜኒ በተለይም አዲሱ ፕሬዚደንት ሁኔታውን እናርግበው ቢሉም ሞግዷል፣ በሚል ሀሳብ እየወጣ ይገኛል። የኢራኑ ፐዘሽኪያን ማለትም ፕሬዚደንቱ ሁኔታውን መቃኘት አስፈላጊ ነው በሚል እንደ ለዘብተኛ ሴንትሪስት ሀይል ጉዳዩን ለመገምገም ቢሞክሩም ግን አስቸጋሪ ሁኔታዎች ዛሬም እየመጡ ነው። የቀይ መስመር ዛቻ በኢራንም እስራኤልም በኩል በተደጋጋሚ እየወጣ ይገኛልና የትኛው ኃይል ጉዳዩን ይቃኟዋል ወይም ይቋጫዋል የሚለውን ለመገመት አስቸጋሪ ውስብስብ የፖለቲካ ሂደት አምዱንም እየሰፋ እያደረገው ይገኛል። ሁኔታዎችን በዚህ ልክ መቃኘትና ፖለቲካውን ማረጋጋት የአለም የፖለቲካ የቤት ስራ ቢሆንም አሁን ባለው ሁኔታ ግን ኢራንም ትዝታለች፣ እስራኤልም እንዲሁ፣ አሜሪካም በራሷ መንገድ እየዛተች ይገኛልና አስቸጋሪውን ጊዜ እንዴት መወጣት ይቻላል? የቤት ስራው ለሁሉም አለም ቢሆንም የኢራን ፖለቲከኞች ቆም ብለው ማሰብ እንዳለባቸውም እየተነገ ሲያሽከረከር ይገኛል። በእርግጥ ሌላ አይነት የፖለቲካ አንደምታ ወይንም አረዳድ ሊኖረው እንደሚችል ሳይታለም የተፈታ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ደግሞ እንቅስቃሴያቸው ሁሉ ጥቃት ወደ መሰንዘሩ በመሆኑ አስቸጋሪው ጊዜ ወደ መካከለኛው ምስራቅ በድጋሜ ተመላለሰ የሚል ድምዳሜ አለም እንድትወስድ እያደረጋት ይገኛል። እስራኤል በወታደራዊ ተቋማት ላይ ጥቃት የፈጸመችባት ኢራን ራሷን የመከላከል መብት እንዳላት ደጋግማ ማስታወቋ ይታውሳል። በሁለቱም በኩል ይህ አይነት ዛቻ ባለበት አጋጣሚ ፖለቲካው እንዴት መቋጨት ይቻላል? የሚለው እጅጉን አስቸጋሪ ስለሆነ አሁንም ሁኔታዎችን ከግራም ከቀኝ ማየት እንደሚያስፈልግ በርካቶች ሀሳባቸውን ያስቀምጣሉ። እስራኤል በኢራን ወታደራዊ ተቋማት ላይ የአየር ጥቃት ፈጽማለች። ያ ማለት ቀደም ሲል ጥቅምት ላይ የመጨረሻው ጥቃት ተሰንዝሯል። ከዛም በኋላ ያሉ ሁኔታዎች በእጃዙር ውጥረቱ ቢቀጥልም ይህ ባለበት አጋጣሚ ደግሞ ኢራን በተደጋጋሚ ራሷን የመከላከል መብት አላት በሚል ሀሳብ መስጠቷ ወደ ኒውክሌሩ እንዳትዘምት አሊያም እንዳት ቀና ችግሮች አሉ። ይህ ሁኔታ ባለበት ሰዓት ፖለቲካዊ አካሄዱንና ዶናልድ ትራምፕ ኢራንም የምታደረገውን እንቅስቃሴ ታቁም፣ እስራኤልም ለጊዜው ጥቃቷን ታቁም በሚል ሀሳብ እየሰጡ ይገኛል። አደራዳሪም ሆነ ተደራዳሪ ዛሬ በዛ ቀጠና ማን ነው የሚለው እጅጉን አስቸጋሪ ቢሆንም የፖለቲካ ሂደቱ ግን በተለያየ አቅጣጫ የሚገመገም ሆኖ ተገኝተዋል። ኢራን ኒውክሌር የምታጠቋ ነገር የማይቀር አሜሪካም ሆነች እስራኤል ደግሞ ጥቃት መሰንዘሯ እንዲሁ ሳይታለም የተፈታ መሆኑ ሲሆኑ በተለያዩ ዓለም አቀፍ ሚዲያዎች ሲጋሩ ውለው ያደሩ የሰነበቱ ጉዳዮች ናቸው። የአሜሪካ እቅድ በምን መንገድ ይቋጫል? እንዲሁ ኢራን ምላሿ ምን ይሆናል? ከቀይ መስመር ተሻግረው ከዛቻ አልፈው ሰላም ለዓለማችን ያመጣሉ ወይ? የፖለቲካ ትንታኞች በተስፋም በስጋትም የሚጠብቁት ጉዳይ ነው። ለዓለማችን ሰላም እንደሚያሻገን ማንም መረዳት ያለበት ጊዜ ላይ መድረሳችንን እንዲሁ ግንዛቤ መውሰድ እጅጉን ያስፈልጋል። ውድ ተመልካቾቻችን የተ ለመደ ላይክ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። በርካታ ጉዳዮችን እናነሳለን። ቢኒያም ካሴ ነበርኩኝ። አመሰግናችኋለሁ።